ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ይቀርብ ያለሁ ተስፋ ነኝ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበት ረቂቅ አዋጅ ላይ የሕዝብ ተወካዮች ምክር ቤት ተወያየ። ስድስተኛው የሕዝብ ተወካዮች ምክር ቤት በሰላሳኛ መደበኛ ጉባኤው ላይ የተለያዩ አጀንዳዎች ላይ መክረዋል። የውጭ ሀገር ዜጎች በሊዝ የመሬት ባለቤት የሚሆኑበት ረቂቅ አዋጅም አንዱ የተመከረበት ጉዳይ ነው። ረቂቁን ያቀረቡት በምክር ቤቱ የመንግስት ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ ናቸው። የመኖሪያ ቤት ፍላጎትና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ የውጭ ካፒታልና ኢንቨስትመንት በመተማመል ላይ ተመስርቶ እንዲያድግ የሚያስችል በመሆኑ አዋጁ አስፈልጓል ብለዋል። በሌላ በኩል የውጭ ሀገር ዜጎች ስልታዊ የመንደር ግንባታ በማካሄድ በቂ ግዛ ስር እንደነበሩ ሀገራት ሁሉ ዜጎችን ያገለሉ እንዳይሆኑ፣ ነዋሪው ከመሀል ከተማ የመገፋት ስራን እንዳያከናውኑ፣ የሀገር ደኅንነት ስጋት ውስጥ እንዳይገባም ድርሻ አለው ነው ያሉት። ዜጎች የተሻለ የመጎዳደር አቅም ሳይገነቡ እና የቤት ባለቤት ሳይሆኑ የባሰ ችግር እንዳያጋጥምና ከሕገ መንግሥቱ ጋርም እንዳይጋጭ ሊታይ ይገባል የሚሉ አስተያየቶች በዕለቱ ተነስተዋል። ረቂቁ ለከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ እንዲሁም ለሕግና ፍትሕ ጉዳዮች ቋሚ ኮሚቴ ተመርቷል። ዲጂታል ማንነት ተስፋ ሰጪ ከሆነው ፈጠራ ወደ ዲጂታል ትራንስፎርሜሽን መሰረታዊ ምሰሶ ተሻሽሏል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በቅርብ ዓመታት ውስጥ ዲጂታል ማንነት ተስፋ ሰጪ ከሆነው ፈጠራ ወደ ዲጂታል ትራንስፎርሜሽን መሰረታዊ ምሰሶ ተሻሽሏል ብለዋል። ከአሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች፣ ከማህበረሰቦች፣ ከተቋማትና ከመንግስት ጋር የሚያገናኝ አስፈላጊ መሰረተ ልማት ነው ነውም ብለዋል። ከአምስት ዓመት በፊት በዲጂታል ኢትዮጵያ 2025 ራዕይ እየተመራን እጅግ አስፈላጊ ውሳኔ ወስነናል ነው ያሉት። ይህም ዘመናዊ፣ አካታች፣ መሠረት ያለውና ሊሰፋ የሚችል ዲጂታል የማንነት ሥርዓት መገንባት ነውም ብለዋል። ይህንንም ለእያንዳንዱ ነዋሪ ተደራሽ እንዲሆን ማድረግ ነበር። ይህንን ሥርዓት ፋይዳ ብለን እንጠራዋለን ነው ያሉት። ፋይዳ ካርድ ብቻ አይደለም፣ የግለሰቦችን ግላዊ መረጃዎች ጥራዊነት በመጠበቅና አስፈላጊ የሆነውን ብቻ በማጋራት ማንነትዎን የሚያረጋግጥ ልዩ መለያ ቁጥር ነው ብለዋል። በመልእክት አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን።